ሰላም ቤተሰብ እንዴት ናችሁ? ደና ናቸው? እኔ እግዚአብሔር ይመስገን ደና ነኝ። እናንተ ሁሉ ሰላም በእኔ ጋር እግዚአብሔር ይመስገን ደና ነኝ። እንደምን አላችሁ? ደና ናቸው ወይ? እኔ አልሚ ይባላለሁ። አልሚ እንዴት ናችሁ? በጣም ነው ምወዳቸው። እሺ አልሚቱ በጣም ተወዳቸዋለ። ውድ ቤተሰቦቼ በአገርም በውጭም ያላችሁ እንደምን አላችሁ? ደና ናችሁ? እኔ እግዚአብሔር ይመስገን ደና ነኝ። እንደምን ናችሁ አለሆነ እግዚአብሔር ይመስገን። ወይ ግን ሲያስፈራ፣ የምር ሲያስፈራ፣ ወይኔ በጣም ነው የሚያስፈራው ቪዲዮ መስራት ማለት ነው። እንዴት አድርጌ ነው ታዲያ እኔና ዩቲዩብ የምንዘልቀው እንደዚህ ከሆነ ማለት ነው፣ የሚያስፈራ ከሆነ የምር። እኔ ግን ላይቭ ላይ እኮ አልፈራም፣ ግን ዩቲዩብ ላይ ግን ለምንድን ነው የምፈረው? እንደዚህ ቪዲዮ ስሰራ በጣም ነው የምፈራው። እንዳ እንደም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። አልሚቲውን እንግዲህ ከጎን ያላችሁ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ አይዞሽ በርቺ፣ እህታችን ገና ብዙ ነገር ካንቺ እንጠብቃለን እያላችሁ ከጎን የሆናችሁ የምታበረታተኝ ውድ ቤተሰቦቼ በጣም ነው መወዳችሁ፣ በጣም ነው የማከብራችሁ። የእውነት ከሀገር ውስጥም ከውጭም ያላችሁት ውድ ቤተሰቦቼ ወንድሞቼና እህቶቼ በጣም እወዳችኋለሁ፣ ለእናንተ ትልቅ ክብር አለኝ። እግዚአብሔር ያክብራችሁ እና በጣም ነው መወዳችሁ እና ዛሬ ደግሞ ማለት ነው እንቅልፌ ልክ ስነሳ የሆነ ነገር በቴሌግራም ተልኮልኝ፣ በቃ ያልጠበቁት ነገር የእውነት በጣም ያልጠበቁት ነገር ለእኔ በጣም የገረመኝ እና ለእናንተም እስኪ ምን ትላላችሁ ብዬ የኔን ቪዲዮ ጨመር አድርጌ እና የላከልኝንም ወንድሜን ላመስግነው ብዬ ነው እና ቀኔን ስላሳመረልኝ ማለት ነው የእውነት ቪዲዮ መላኩ ሳይሆን ስገባና እነሱ ያደረጉትን ሳያቸው በጣም ደስ አለኝ። እውነት እንዴ! ይሄንማ መልቀቅ አለብኝ ብዬ እነሱ ግን ያኔ በቃ ትዝናናበት እስኪ አልሚ ብለው ነው የላኩልኝ። እና በጣም ነው ምወዳችሁ ማርያምን፣ ለእናንተ ቃላት የለኝም ወንድሜ ዳራ፣ እህቴ ደግሞ አባይ፣ የእውነት በጣም ነው ምወዳችሁ፣ በጣም ነው የማከብራችሁ። እንደው አልሚዬን እስኪ እንደዚህ ያኔ ሰርፕራይዝ እናደርጋብላችሁ ቪዲዮ ሰርታችሁ ስለላካችሁ ልጅ በጣም ነው የማመሰግነው። በጣም ወዳችኋለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። በዚህ አጋጣሚ እግዚአብሔር ያክብራችሁ። በቃ ሳየውና ቪዲዮአችሁን ከፍቼ ሳዳምጠው የሆነ ደስ ነው ያለኝ እውነት። በጣም ደስ ብሎኛል አብራችሁ ስላየኋችሁ እና እግዚአብሔር ያክብራችሁ። በጣም ነው ውድድ የማደርጋችሁ እና ያው እንግዲህ እኔ ግን አላመንኩም ነበረ የእውነት እና አላመንኩም ነበረ እውነት አባይ ናት ብዬ። ግን አሁንም ቢሆን አባይ ትወኝም አትወኝም ግን አላውቅም። ይህም ቪዲዮ ደግሞ ስለምታየው አባይዬ፣ ከቻልሽ በውስጥ እንታናግርኝ እንዳምን ማለት ነው። በውስጥ እንታናግርኝ፣ መልዕክቴ ይድረስሽ እሺ። ለአባይ ማለት ነው እና የሰራችሁትን ቪዲዮ አይቼ በጣም ደስ ብሎኛል። አብራችሁም አብራችሁ ስላዩ አብራችሁ ደግሞ ስላየኋችሁ በጣም ደስ ብለኛል። የእውነት እና እግዚአብሔር መጨረሻቸውን ያሳምረው። እንግዲህ ደራ እህቴ ናት ነው የሚለው ኖ እህትህ አይደለችም። እሺ ደራ እህትህ አይደለችም። እንግዲህ መዳን ያለምንም ጸሎት፣ የማደርግላችሁ ጭቃና ጭድ ያርጋችሁ ጭድና ጭቃ እንዲያደርጋችሁ ነው የምጸልይላችሁ፣ ማለት ነው። እሷ ደግሞ እሱ እህቴ ናት እያለ ነው። እሷ ደግሞ አደለም እያለች ነው። አዎ አደለም፣ እህትህ አይደለችም። እሺ፣ እህትህ አይደለችም። እኔ መልካም ምኞቴን የምመኝላችሁ ጭቃና ጭድ እንዲያደርግላችሁ። የሀገራችን ሰው ጋብቻ ጋብቻ ላይ አባቶቻችን ሲመርቁ ጭድና ጭቃ ያርጋችሁ ብለው ነው የሚመርቁት። ለምን ጭድና ጭቃ አብሮ ስለሚዋሀድ ማለት ነው። ያዋህዳችሁ እንደማለት ነገር ነው። ይሄ የሀገራችን የትልቅ ሰው ምርቃት ነው። ሁለት ጥንዶችን ሲመርቁ አባቶቻችን ጭድና ጭቃ ያደርጋችሁ ብለው ነው የሚመርቁት እና ደራና አባይን እኔም በድጋሚ አሁንም ጭድና ጭቃ እንዲያደርጋችሁ ምኞቴ ነው። የምር ቀኔን ስላሳመራችሁት ማለት ነው። ቀናችሁን ምር ይበል እንግዲህ። ይህንን ቪዲዮ ስለቀው ምን እንደምትሉ ጉዳይቼ ማለት ነው። ጉዳይቼ እና ቪዲዮችሁን ለቅቄዋለሁ በድፍረት እና አባይዬ ደግሞ በውስጥ እንድታናግርኝ መልእክቴ ይድረስሽ። እሺ ደራ እንኳን አያገናኘንም እርግጠኛ ነኝ። እና በውስጥ እንዲደርስሽ በቪዲዮዬ ናይተሽ በውስጥ መልእክትሽን እንድታስቀምጭልኝ ምኞቴ ነው። መልእክቴን አስተላልፍ ያለው ለአባይ ማለት ነው። እና ባላችሁበት ሰላማችሁ ብዝት ይበል። አንሚቱብን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም መልካም ምኞታችሁን የምትመኙልኝ ወንድም እና እህቶቼ፣ በድጋሚ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር ያክብራችሁ፣ ስለምታከብርኝ አመሰግናለሁ። ባይ ባይ። እና ደራና አባይን ደግሞ በጣም ትልቅ ቦታ ላይ ልናንተ፣ እወዳችኋለሁ፣ አከብራችኋለሁ። መልካም ሁኑ፣ ቻው። ይሄ ቪዲዮ ለአልሚ ነው የሚደርሰው፣ አልሚ ነው አልሚና ወቀታ የግብሽ ምጽፍ ይበታል። ሰላም አልሚ እንዴት አለሽ? እንደምን እሺ፣ ባለሽበት ሁሉም ሰላም። ያው እንግዲህ this is this is abay she is abay አባይ እንግዲህ መታለች እንዳልኩሽ ካልመጣሁ አለች እንግዲህ ነገርሽ ያለኝ ትኬት ቆርጫለሁ ስትለኝ የእውነት አልመሰለኝም ነበር። አሁን ግን በቃ ምንም ማድረግ ስለማይቻል ግዴታ ሰው ደክሞ መመለስም ስለሌለበት ሰው አክብሮ እስከመጣ ድረስ አክብሬ እኔም መቀበል ስለነበረብኝ አክብሬ ተቀብዬ ይፈል ብዬሽ ነው አክብሬ ተቀብያታለሁ። ነገር ግን ያው እንግዲህ አባይ ጥሩ ህቴ ነች ማለት ነው ምን ጥሩት እንኳን አይደለም ታውቂያለሽ። ጥሩት እንኳን አይደለም። አባይ እህቴ ነች። እኔ ሚስቴ ቃል ነች። እሺ ነገር እንዳሰሪ አልሚ፣ እኔ ቃልን በጣም ነው የምወዳት። ይሄ ዲምፕሏ ምናምን ይማርከኛል። ቃልን ነው የምወዳትና እዩ። እየዋሽሽ ነው፣ እየዋሽሽ ነው። እኔ ጋር እንደምንጋባ ተነጋግረው ሁሉ ነገር ጨርሰናል። አሁን እየዋሽሽ ነው። ውሸት ነው አልሚ ይሄን ማንንም እንዳሰም። ይሄን እሺ፣ አቆም እንዴ! ማን ነው ብሎ ነው ማን ነው ብሎ እኔ ከቃል ውጭ ወደ ውጭ ከቃል ውጭ ወደ ውጭ ተነጋግረናል። መጀመሪያም በቃ እኔ እናቷም ማግኘት ትፈልጋለች አንተን፣ እንደሰለጠነ ሰው አስብ፣ አግኝተህ ማቅረስ ስላለችኝ እንጂ ምንም አይነት ከእህትነት የዘለለ ሌላ ምንም አይነት ነገር የለንም ከእሷ ጋር መታወቅ ቻል አጠቃች ስሬ ስኔ ሞች ስንተና፣ አይ ስሬ ስኔ ስነግርሽ አለም ዬ የመጣሁት እኔ ሲሆኑ ብዬ እንደመጣሁ ታውቂያለሽ። ሁሉን ነገር አሁን አውርተናል። እንግዲህ ያው የሚቀጥለውን ደግሞ በውስጥ አወራሻለሁ ብዬ ተስፋ አለኝ። እንዴ፣ ታወራታለ ምንም የሚወራ ነገር የለም። አዎ ነው፣ ምንም የሚወራ ነገር የለም። ለማንኛውም እንግዲህ ግን ቆርጬ ነው እሱ ይሄ እንደመጣሁ በደምብ ታውቂያለሽ አይደል? እንዴ ነገ ወደ እናቷ ወደ እናቷ ወደ እናትሽ ነገ ወደ እናቷ ልካታለሁ። ለማንኛውም አለምዬ ይሄ ያው እኔ ሰው አከብራለሁ እንዳልኩሽ ነው አንቺም አግኛት ስትይኝ እሺ ብዬ ተቀብያለሁ። ያው ላንቺ ነው፣ ይሄን ቪዲዮ ምልከው ላንቺ ነው የተቀረጸልሽ። በጣም ወድሻለሁ። ባለሽበት ሰላም። ባይ ባይ።